ስለዚህ አንድ አምላክ አለ ብለህ ካመንክ በሱ ላይ ያ አንድ አምላክ ተሰቅሏል ወይ? ስለ አዎ ተሰቅሏል አልከኝ። ያልተሰቀለ አምላክ ሌላ አለ ወይስ የለም? ግልጽ ጥያቄ ነው። ወይ አለ የተሰቀለ፣ ያልተሰቀለ ሌላ አምላክ አለ ወይም የለም? በ አለ ወይስ የለም? ያልተሰቀለ ሌላ አምላክ ምን መሰለ ምን መሰለ፣ አንድ አምላክ አለ ራሱን በሶስት አካላት የገለጠ ስንል እግዚአብሔር አብ አለ። የማይታይ የአምላክ ምሳሌ ነው። ራሱን ደግሞ በሰው ልጅ ወይም በኢየሱስ ክርስቶስ ወይም በእግዚአብሔር ወልድ ራሱን ገለጠ። ማለትም ማለትም የሰው ልጆችን ከኃጢአት ወይም ከውድቀት ለመመለስ ሰው በሰውና በእግዚአብሔር መካከል መካከለኛ ለመሆን በመንፈስ ቅዱስ የተወለደ የእግዚአብሔር ልጅ ኢየሱስ ክርስቶስ ወልድ ተባለ ማለት ነው። ይህም ማለት ነው፣ በቃል ምን ማለት ታየ እያወራ ያለው? አይ አንተም እኮ ማለት ጥያቄ አሁን፣ ለምሳሌ መጀመሪያ ከመነሻው ካላወቅ በስተቀር ሎጂካሊ እኔ ላይ አስረዳ አልችልም። አሁን ሎጂካሊ አሁን አንድ ሲደመር አንድ ሁለት ሁለት ላይ ይፈልገ ነው ነው አንተ ስንት አምላክ አለ ብዬ ስጠይቅህ ቶሎ ብለህ ነው በደፍረት የመለስ ካዘሷ አንድ አምላክ አልክ። ግን ይህ እምነታችሁ ስህተት እንደሆነ እንደምትላስረዳ እየመጣ እያለሁ ያም አንድ አምላክ እንደምታምን ሁሉ ያ አንድ አምላክ ተሰቅሏል ወይ ስለህ፣ አዎ ያ አንድ አምላክ ተሰቅሏል አልክ ታለርለ። ከዚያ በኋላ ግን ከተሰቀለው አምላክ ውጭ ሌላ አምላክ አለ? የለም? ግልጽ የሆነ ጥያቄ ነው። የለም ነው መልሱ። ምክንያቱም ቅድም ሌላ አምላክ የለም ከተሰቅለው ውጭ ነው መልስ። አምላክ ተሰቅሏል ወይ አንዱ አምላክ ስለ አዎ ተሰቅሏል ቃል ከእርሱ በስተቀር ሌላ አምላክ የለም አንዱ አምላክ እሱ ብቻ ነው ብላ አምላክ ከሆነ ሌላ አምላክ የለም ማለት ነው። ስለዚህ አብ እና መንፈስ ቅዱስን ሸንትታቸዋል። እነሱ አልተሰቀሉ ማለ እነሱ አብና መንፈስ ቅዱስ ተሰቅለዋል አልተሰቀሉም? አንዱ አምላክ ተሰቅሏል ብለን ጨርሰናል ቅድም አብና መንፈስ ቅዱስ ተሰቅለዋል አልተሰቀሉም? ምን መሰለክ፣ አሁንም ጥያቄው ግልጽ እንዲሆንልን የምንጠያየቅበት ስፕሪት መልካም እንዲሆን ስለፈለግኩኝ ምን መሰለክ፣ እኔ አስተካከልኩልህ ና ሌላ ቀየርኩልህ። አብና አብና መንፈስ ቅዱስ ተሰቅለዋል አልተሰቀሉም? አልተሰቀሉም አልተሰቀሉም። አንዱ አምላክ ግን ያ ብቸኛው አምላክ ተሰቅሏል። ስለዚህ እነዚህ አብና መንፈስ ቅዱስ ያልተሰቀሉ ሌሎች አምላኮች አሉ ማለት ነው፣ ወይንም እነዚህ አምላክ አይደሉም ማለት ነው። ምክንያቱም አሁን አየ ቀደም ለላ የፈለግኩት አየ ይሄ ማንኛውም ሰው ጥያቄ ማንኛውም ሰው ሊጠይቅ የሚገባው ጥያቄ ነው። ሎጂካሊ አየ ሎጂካሊ ማንኛውም ሰው ሊጠይቅ የሚችለው ጥያቄ ነው። አንተ አሁን አሁን ይኸውልህ ከአንድ ጥያቄ ሊጠይቀ አሎ ሎጂክ የሚለው ወደ መቶ ጊዜ ሎጂክ እያልክ መስከ ስለ ሎጂክ አይደለም እያረር ያለ ነው። ምንድን ነው? ስለ አንተ እምነት ነው። ስለ አንተ እምነት አንድ አምላክ ነው ያለው አልክ። በዚህ አንድ አምላክ ያለው ራሱን በሶስት አካላት የገለጸ ቅድም እንዳልከው አብ፣ ወልድ፣ መንፈስ ቅዱስ በመለኮት አንድ ነው በአካል ሶስት ናቸው አለ። በአካል ሶስት ናቸው በጣም እኔ ስለ አካል አይደለም ጥያቄ አለቀበ ስለ መለኮት ኦኬ፣ መለኮታዊ ጥያቄ ነው። ስለ መለኮቱ ብቻ ነው። አካሉን አሁን ገሸሻ አድርጋቸውና ወደ ግራ ስለ አንዱ መለኮት ነው እየጠየኩኝ ያለሁት። ያ አንዱ መለኮት ተሰቅሏል ወይ ስለህ አሁ ተሰቅሏል አልኩኝ። ከተሰቀለው ከዚያ ከአንዱ አምላክ ውጭ ሌላ ያልተሰቀሏሉ ወይ ስለህ ስታካከላይ ያለ የአውራ አንድ ጊዜ ከላይ ሰላም። አንድ ወንድማችን ሻህዳ ማያዝ ይፈልጋል ነው አብረዋለ

የናንተ ይሰማኛል፣ ይሰማቸዋል፣ ይሰማል፣ ይሰማል። አዎ ተናገሩ። ሰላም ነው። እንዴት ናችሁ? ይሰማል፣ ይሰማል እ አስተካክሉት እንዴት ነው? ከታች ያለው ልጅ ቀጥል። በቃ ኔትወርክ ውስጥ ይስተካከል እና ለማንኛውም፣ ማያርለ ክርስቲያኖች እዚህ ጋር ነው። አንድ አምላክ አለ ብለህ አይሰማም? አንድ አምላክ አለ ብለህ አይሰማም? አንድ አምላክ አለ ብለህ አይሰማም? ወጥቼ ልግባ እንዴ? ዋል ሰላም። እሺ፣ ይሰማልሃል አሁን መናገር ይችላል።

እና ለን ላሙአ ላውምልኝ። ስለዚህ አንድ አምላክ ሞቷል አይደለ? ይሰማኛል ይሰማል። አንድ አምላክ ሞቷል አይደለ? እንደ ክርስትና አንድ አካል ነው። ስለ አንድ አካል ነው ያው አሁን አሁን አንድ አምላክ ስትል፣ አንድ አምላክ ስንል እራሱን በሶስት አካላት የገለጸ ነው ብዬ ነገር ያለው መጀመሪያ ላይ ስትል አምላክ ሞቷል ወይ ስለ አዎ የአንዱ አምላክ ሞቷል አላልክም እንዴ? ነው እዚሁ ሀሳብህን ቀየርክ። ውለ መጀመሪያ ጠያየቅህ ትክክል አይደለም ስልህም ከመጀመሪያው ትክክል ስላልሆነ ነው አጠያየቅህ። ራክ የሆነ አምላክ ሙቷል ወይ? ስለ አዎ አንድ አምላክ ሙቷል አላልክም ቅድም፣ እንዳትዋሽ። አይ ሐሳቤን እቀይራለሁ ካልክ ይሄ ሐሳቤ መቀየር ያለ መቀየር ጉዳይ አይደለም። ይሄ የፈጣሪ ቃል አይደለም የሰው ሐሳብ፣ የማይቀየረው የሰውም ቃል የማይቀየረው፣ የማይቀየር እግዚአብሔር ቃል ብቻ ነው። ለአንተ ማጠያየቅ ከመጀመሪያውም ትክክል አይደለም።

አዎ አንዱ አምላክ ሞቷል ወይ ብዬ ስጠይቅህ አዎ ሞቷል አንዱ አምላክ ብለህ ለመመልሳል አልመለስክም። ቅድም እኮ የመለስኩልህም ለመግባባት ያክል መንደርደሪያ እንዲሆንን አንድ አምላክ በሶስት አካል የተገለጠ ስልክ አሁን እሱን አደ ለማወቅ የምፈልገው ስለ መለኮቱ አልቀኝ እና የመጀመሪያው ጥያቄ ትክክል ስላልነበረ አጠያይቅህ ትክክል ስላልነበረ ለመመለስ ያክል ብዬ አዎ ምናልባት የምንግባባ ከሆነ ብዬ ማለት ነው። ስለዚህ ይሄ አሁን አንዴ ግልጽ እያደረግህ እንድትለው። ስለዚህ ያ የሞተው አካል አምላክ አይደለም ነው የምትለው? ከሶስቱ አካላት እኮ ነው። አሁን አየህ፣ ራሱን በሶስት አካላት ገለጸ ካልኩ አምላክ አንዱ ሰው ሆኖ የመጣው ኢየሱስ ስለ ሰው ልጆች ሁሉ ተሰቀለ። ማለት የመጀመሪያው የጥፋተኛውን የአዳምን በደል የሰው ልጆችን ከእግዚአብሔር ጋር ለማስታረቅ ስለዚህ ሰው ነው የተሰቀለው ነው። ስለዚህ የተሰቀለው ሰው ነው፣ አምላክ ነው ሰው የሆነው አምላክ ራሱን በሶስት አካላት ከገለጸው አንዱ ከእግዚአብሔር ወልድ ማለት ነው። እግዚአብሔር ራሱን የመጣው ወይስ እግዚአብሔር ልጁን የላከው? እግዚአብሔር ልጁን የላከው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እንላለን። ይህ ማለት በአካል ቢለያዩ በግብር አንድ ነ በግብር ሄለው መጽሐፍ ቅዱስ ላይ እንደ እሱ እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል ቃል ሊትራሊ ባታገኝም ስለ ወልድ የሚናገር ግን አለ። እግዚአብሔር ወልድ የሚል የለም፣ ግን እግዚአብሔር ወልድ አለ ያምናል፣ እምነታቸው ነው። መጽሐፍ ግን የለም። ለዚህ ነው የክርስትና እምነትና መጽሐፍ ቅዱስ ሰማይ ተቃራኒ ናቸው። በጣም የተለያየ ናቸው። እንዴት አልገባኝ፣ ክርስትናና መጽሐፍ ቅዱስ ስለዚህ አምላክ ኢየሱስ ክርስቶስ ነው አይደለ? ሌላ አምላክ የለም። በሶስት አካላት ከሶስቱ አካላት ነው። አሁን ስለ ኢየሱስ ክርስቶስ ሶስቱ አምላክ ናቸው። አሁን ኢየሱስ ክርስቶስ አምላክ ነው ስንል ሶስትም አምላክ ናቸው ወንስ አንዱ ብቻ ነው አምላክ? ለምሳሌ እሺ፣ አንተ አሁን ስምህ ሁሱ ነው ተማ። አሁን ለምሳሌ ሁሱ ነው አይደል? አንተ አሁን መጠሪያ ስምክ፣ አንተ አሁን ሁሱ ነህ እኮ ሊትራሊ ሙሉ አካል አሁን ማንነት ሁሱ ነው። እና ነፍስ አለህ ስለ ሁሱ አይደለም፣ መንፈስ አለህ። የእነዚህ ሁሉ የእነዚህ የሦስቱ ስምጥር ነው አንተን አሁን ሙሉ ማንነት የሚሰጥህ ማለት ነው። እባክህን፣ ስለ ሁሱ አይደለም። ጥያቄ አሁን ስለ አምላክህ ነው። መጽሐፍህን መሰረት አድርገህ መልስ። መጽሐፍህ ላይ መሰረት ከሌለው እኮ ይሄ በፍልስፍና የሄራቸውበት ያለ እምነት ነው ማለት ነው። መጽሐፍን መሰረት አድርግና እሱን መልስ። ከእግዚአብሔር ከመጽሐፍ ቅዱስ መሰረት አድርገ መጽሐፍ ቅዱስ ላይ አንዱ አምላክ የተባለ ነው? መጽሐፍ ቅዱስ ላይ አንዱ አምላክ የተባለ ነው? ምን አልከኝ? መጽሐፍ ቅዱስ ላይ አንዱ አምላክ የተባለው ማን ነው? አንድ አምላክ የተባለው? እሺ ያናግረኝ። ሰላም እንዴት ነህ? ሰላም ነው፣ እንዴት ነህ? አለ አልሐምዱሊላህ። ማን ነበር? ሰነ ዋሲዮን ስለምና መቀበል ፈልጋና? አዎ አሁን መቀበል ፈልጋለሁ። አይ የምለው ቃል አብረን፣ እሺ፣ እሺ፣ አሽሃዱ

እሺ ወርዳለች። ከላይ አንተን ተከት አለሽ። ሰላም አለይኩም። ሁሱ አለይኩም ሰላም። እንዴት ነህ? አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅህ ነበር። እሺ እህቴ ለትንሽ አረብ ሀገራት ነ ሀገር እያሉ ፍቅረኛ ነበራት። ፍቅረኛዋ ደግሞ ካፊር ነው። ቤተሰቡም ያውል አይሆኑ ያና ሀገር ስትገባ አስገድዶ ነው የወሰዳት፣ ማለትም በፍላጎቱ አይደለም። ግን ደግሞ ፍቅረኛ ሞች ነበሩ። እንደሚሰልም ይነግራት ነበር ሁሌም ማለት ነው። አስገድዶ ከወሰዳት በላይ ደግሞ ቤተሰብ አይሆንም ብሎ ኒካህ በእስልምና ታሰረላት። በእስልምና ከታሰረላት ወዲህ ለትንሽ ቀናት፣ ለአስራ አምስት ቀን ከኑሩ በላይ አስጠመቃት ክርስቲያን ከፈረች ማለት ነው። ታዲያ እኛ አሁን የሰጠናት በእስልምና ነው። እኛ ላይ ምን ይወጀብብናል ማለትም ጥያቄ የሚሆንብን ባህራ የምንጠየቅበት ነገር አለ በዚህ ጉዳይ። እሱ ክርስቲያን ሆኖ እሷ ሙስሊም ሆና በእስልምና ሰጣችኋት። ኑ ሰልሟዋል፣ እሱ አስልመነዋል፣ ከመጀመሪያ ሰልሟዋል ኦኬ፣ ከዛ በኋላ ነው አውቆ ሰል ምናል ለብሎ ሸውሯት እንደገና ያስጠመቃት። አዎ፣ ከአስራ አምስት ቀን በኋላ ደግሞ ከፈሩ ማለት ነው ሁለታቸው፣ እሷም እሱም። ቤተሰብ ግን የሰጣት በእስልምና ነው። ኒካ የታደረ የተደረገላት እሷ ከመጀመሪያው ከሌላ እምነት ተከታይ ጋር ጓደኛ ሰጥቶን አይታችሁ በዚያ ላይ ዝም ማለቱ ምንም እርምጃ ለመውሰዳችሁ በርተላ እርምጃ ስላችሁ ማገድ ማለት ነው። ከዚህ ነገር ያን ለማድረጋችሁ ነገ ያስጠይቃችኋል። ቤተሰቦች ሞቅያማ ነቢያችን ሰለላሁ ዐለይሂ ወሰለም ወረጅሉ ራዒ ፊ አህሊሂ መስሉን ን ራየት ብለዋል። አባት ስለ ልጆቹ ስለቤተሰቡ፣ ስለ ቤተሰቡ ሀላፍትና ተጥሎበታል። ስለተጣልባትም ሀላፍትና ይጠይቃል። አሁንም ቢሆን አስገድዶም ቢሆን ከዚህ ሰውዬ ማምጣትና ልጅቱን ወደ ኢስላም መመለስ አለባቸው። አስተምራቸዋት። ያ እሺ። ዮኒ ሰላም